አንቺ ፒንክ ነገር ፒንክ ነገር ነው። ፒንክ ነገር እኮ ሲሚ ሰኒ አዳምጪ፣ አዳምጪ። ይሄ አበባ እያመጠች ማለት ነው የነሱ የነው ብሄድ እንትኑ ማለት ነው። ቤቱ ላይ ደጅ ላይ ያለው አበባ ነው፣ የገጠር አበባ። አስወጣለሁ እግዚአብሔር አስወጣለሁ። እሺ አሁን የልጅ ሀይሌ ጥሩ ባል ተገኝቷል። እንሻላ ዛሬ እዚህ ድግስ ይፈጠራል።

አንድ ቀን እናት ወንድሞ ከታ አለ ብሎ የማይደውል ሰው የማይ የማንንም ፕሮፋይል የሚያምር ወንድ ከተገኘ ፕሮፋይል አድርጎ ወንድ ነው። የኔ ቆንጆ አንቺ ዩቱበር ሰው እንደ ማንኛውም ሰው ታደንቀ ያለሽ እንደ ማንኛውም ሰው ጀል፣ ግን ወንድምሽ አይደለም። ወንድም ርካሽ ነው ለናንተ። እዝጎ ማረኒ

እኔ ግን ውሃ አለሽ ካጠገብሽ ማለት አይዞሽ፣ ወይኒያወረች ልጅቷ ማለት እነሱና የሁሉን ሰው አመለካከት አንድ ነው ብለን እንዳታችል ሀብብቲ በራሱ አለም የሚሄድ ሰው ብዙ አለ ነው። እኔ አሁን ለእናቴ ዲስሪስፔክት የሚሰጠው ሰው አልወድም። እናትን ስለሚወድ የማንም እናት አከብራለሁ። ፋሚሎች ክብር ስላለ ማለት ነው። ገብቶሻል አንዷ

ሁርቴ ደግሞ ችግር አለ። በጃኒ ያወራችው ቆንጆ ወንድ ሲያገኙ አምጥተው ብሮፋይም አርገው የኔ ቀብራራ የኔ እንትን ብለው ነው የሚያወሩት። ይሄ እኮ ደነዞች ማይሞች ነው የተናገረችው። ሌሎች እንደዛ ነው።